ሰላምና ጤና እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? ለን ከሁለተኛው የዩቲዩብ ቻነላችን አዲስ ስፖርት ልዩ፣ አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ በሁለተኛው የዩትዩብ ቻነላችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር የተያያዙ እጅግ ሰፋ ያሉ ስፖርታዊ መረጃዎችን ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። ወደ ቀዳሚው ጉዳያችን እናመራለን። ማንቸስተር ዩናይትድ ሀሪ ማጓይርን እና ሌሎች ሶስት ተጫዋቾችን ለሽያጭ እንደማይቀርቡ ይፋ አድርገዋል። ማንቸስተር ዩናይትድ በዚህ ክረምት ከቡድናቸው ውስጥ አራት ተጫዋቾችን ለሽያጭ ላለማቅረብ ወስነዋል ተብሏል። ማንቸስተር ዩናይትድ ሀሪ ማጓይረን፣ ብሩኖ ፈርናንዴዝን፣ አማድ ዲያሎን እና ፓትሪክ ዶርጎን በኦልትራፎርድ ለማቆየትም እየፈለጉ ነው። እንደ ዴይሊ ስታር ዘገባ ከሆነ ማንቸስተር ዩናይትድ ቡድኑን ማደስና ለአሰልጣኙ ሩበን አሞሪም የሚፈልጋቸውን ተጫዋቾችን ማምጣት ይፈልጋሉ። አብዛኞቹ ተጫዋቾች ለሱ ስርዓትም ተስማሚ አይደሉም ብለው ያምናሉ። እናም ይህንን ክረምት ደግሞ ለውጦችን ለማድረግም ጥሩ ጊዜ እንደሆነ ነው የሚያምኑት። ብሩኖ ፈርናንዴስ፣ አማዲያሎ፣ ፓትሪክ ዶርጉና ሃሪ መጓየር በሚቀጥለው የውድድር ዘመንም በእርግጠኝነት በክለቡ የሚኖሩ ተጫዋቾች ተደርገው ይወሰዳሉ። አራቱ ተጫዋቾች የሩበን አሞሪም አስራ አንድ የመጀመሪያ ቡድን የጀርባ አጥንት ሆነው እየታዩ ነው። አልሂላል ፖርቱጋላዊውን አማካይ ለማስፈረም ቢፈልጉም እና በዚህ ክረምትም ለማዞር ቢዘጋጁም፣ ሆኖም ግን ማንቸስተር ዩናይትድን አማካዩን ላለመልቀቅም እየፈለጉ ነው። አሊሃንድሮ ጋርናቾ፣ ኮቢ ማይኖ፣ ሉክሾ ማኑኤል፣ ውጋርቴ ካርሎስ፣ ካሴሜሮ፣ ራስመስ ሆይላንድ፣ ማታያስ ደሊት፣ ጆሹዋ ዘርክዚ ጋር በክለቡ ቆይታቸው ጥርጣሬ ውስጥ የገቡ ተጫዋቾች ናቸው። ማንቸስተር ዩናይትድ አዳዲስ ተጫዋቾችን ለመግዛት ስለተዘጋጁ ከነኚህ ተጫዋቾች ሽያጭም ገንዘብ ለማሰባሰብም ፍላጎት አላቸው። ማንቸስተሮች በክረምት ሌሎች ሽያጮች ላይም ይሰራሉ። በግብ ጠባቂ ቦታ አንድሬ ኦናናን እና አልታይ ባይንደር ለመሸጥም የተዘጋጁ ሲሆን በውሰት የወጡትንም ተጫዋቾች በዛው ለመልቀቅም እየተዘጋጁ ነው። ዩናይትዶች ከአንቶኒ ራሽፈርድ ሽያጭም የሚገኙትን ዋጋ ሌሎች ዝውውሮችን ለማድረግ ይጠቀሙበታል ተብሎ ነው የሚታሰበው። ምንጮች እንዳሉት ሊቨርፑል አጥቂውን ለመተካት ከ70 ሚሊዮን ዩሮ በላይ ለማውጣትም ግንኙነት እንዳላቸው አረጋግጠዋል። የሊቨርፑል አጥቂ ዳርዊን ኑኔስ በዚህ ክረምት አንፊልድን እንደሚለቅ እርግጠኛ ነው እና ምንጮች እሱን ለመተካት ከፍተኛ የቀያዮቹን ኢላማም አረጋግጠዋል። ከቼንድ ኦፍ ሳይድ ላይ በቀረበው መረጃ እንደሚያሳየው ሊቨርፑል ከ2025 ክረምት የዝውውር መስኮት በፊት በማርሴ ስላለው የሜሰን ግሪንውድ ሁኔታም ተጨማሪ መረጃዎችን ለማግኘትም ፍላጎት አላቸው። ሊቨርፑል በዚህ ክረምት ከፊት ላይ ለውጦችን ለማድረግም እቅዶችን ይዟል እና ብዙ አማራጮችንም እያጤኑበት ነው። ማድሪድ በአንፊልድ ውስጥም ባሉ ከፍተኛ ባለሥልጣናት ዘንድም አድናቆት ያለው ሰው ነው። የቀድሞ የማንቸስተር ዩናይትድ የፊት መስመር ተጫዋች ባለፈው የውድድር ዘመን በኬታፌ በውሰት በመጫወትም በዚህ ዓመት በፍሬንች ሊጓን ህይወቱን ለማደስም ጥሩ ስራን ሰርቷል። ከቼንድ ኦፍ ሳይድ ኦሎምፒክ ደ ማርሴ በሰባ ሚሊዮን ዩሮ አካባቢ ከግሪንውድ ዝውውር ክፍያን የሚፈልጉ ሲሆን ተጫዋቹን ለመሸጥም ክፍት ናቸው። ሊቨርፑል የቀድሞ የማንቸስተር ዩናይትድ ተጫዋችን ማስፈረሙ በተለይም ተጫዋቹ ከወጣበት ሁኔታ አንጻር እጅግ አነጋጋሪ ይሆናል። ሜሰን ግሪንዉድ በፕሪምየር ሊጉ ሌላ እድልን ይፈልጋል። ግሪንዉድ ከዚህ ቀደም በእንግሊዝ በነበረበት ጊዜ በተለያዩ ክሶችም በዩናይትድ ተገዶ የነበረ ቢሆንም ወደ ማንቸስተር ዩናይትድ ግን የሚመለስበት እድል የለም። ወደ ፕሪምየር ሊግ ግን የሚመለስበት መንገድን እየፈለገ መሆኑን ምንጮች ለከቼንድ ኦፍሳይድ አሳውቀዋል። በግሪንዉድ ላይ ከባድ ውንጀላዎች ቀርበዋል። ምንም እንኳን እነዚህ ክሶችም ከጊዜያት በኋላ ውድቅ ቢደረጉም፣ አሁንም ግሪንዉድ ጥሩ ተጫዋች እንደሆነ ምንም ጥርጥር የለውም። ጊዜው እያለፈ ሲሄድ ምናልባትም በእንግሊዝ እግር ኳስ ውስጥ ሌላ ጥሩ ጊዜንም ሊኖረው ይችል ይሆናል። የሊቨርፑል ደጋፊዎች ግን ክለባቸው ብዙ ጥራት ያለው ተጫዋችን ለማምጣት ቢፈልጉም በተጫዋቹ የግል ችግር ምክንያት ፊርማውን የሚፈልጉ አይደሉም። በክረምቱ ዳርዊን ኑኔስ በሊቨርፑል መተካት አለበት። የኑኔስ መልቀቅ በእርግጥም የተረጋገጠ ነው። ምንጮች እንደሚሉት የዩራጓዊው መልቀቅ ጥሩ መጠን ያለው ገንዘብን ሊሰጥ ይችላል ብሎ ይታመናል። ምንም እንኳን ዳርዊን ኑኔስ በሊቨርፑል ውስጥ በጥሩ ሁኔታ ላይ ባይሆንም አንዳንድ ጥራት ያላቸው ጊዜያቶችን ግን አሳይቷል ተብሎ ነው የሚታሰበው። ጄምስ ትራፎርድ ለኒውካስትል ዩናይትዶች በፊርማው ጉዳይ ላይ ቅድመ ሁኔታን አስቀምጧል። ኒውካስል ዩናይትድ በዚህ ክረምት ሥራ እንደሚበዛበት የሚጠበቅ ሲሆን የግብ ጠባቂ ቦታ በስፖርት ዳይሬክተሩ ፖል ሚሼል ሊሰራባቸው ከሚገባቸው አጀንዳዎች ውስጥም አንደኛው ነው። ነገር ግን ዋና ኢላማቸው አሁን ለችግር ሊፈጥር የሚችል ጥያቄን አስቀምጧል። ኒክ ፖፕ ትንሽ አስቸጋሪ ጊዜን አሳልፏል። የምትሉ ማርቲን ዱብራፍካን በኤዲሀው መታመን አልቻለም። በመሆኑም አዲስ ግብ ጠባቂ ማስፈረም ይፈልጋሉ። የኒውካስል ዋነኛ ኢላማ ባለፈው ክረምት ለማስፈረም የሞከሩት ጄምስ ትራፎርድ ነው። ፍላጎታቸውን እንደቀጠለ ነው። በመጪው የዝውውር መስኮትም እንቅስቃሴ ሊያደርጉ ይችላሉ። ጄምስ ትራፎርድ በኒውካስል ዩናይትድ የጨዋታ ጊዜን ይፈልጋል። ትራፎርድ ኒውካስልን ለመቀላቀልም እንዲሁ በጣም ፍላጎት እንዳለው ተዘግቧል። ነገር ግን ይህ ቢሆንም የግል ፍላጎቶቹ ቀጥተኛ ሊሆኑ አይችሉም። ምክንያቱም የበርነሌው ኮከብ ወደ ሴንት ጄምሰስ ፓርክ የሚያመራው የኤዲሀው የመጀመሪያው ተመራጭ ግብ ጠባቂ እንደሚሆንም ከተረጋገጠ ብቻ መሆኑን ዘገባው አስፍሯል። ጄምስ ትራፎርድ በብዙዎች ዘንድ የወደፊቱ የእንግሊዝ ቁጥር አንድ እንደሆነ የሚታወቅ ሲሆን በዚህ የውድድር ዘመንም ለበርነሌ ያሳየው ብቃት በፕሪምየር ሊጉ የጀማሪ የግብ ጠባቂነትን ቦታ እንደሚያረጋግጥለትም ጥርጥር የለውም። ኒውካስል ዩናይትድ የተጫዋቹን ፍላጎት መቀበል አለመቀበሉ ኒክ ፖፕ በዚህ ክረምትም በመሸጥ ላይ የተመካ ሊሆን ይችላል። ኒክ ፖፕ በቅርብ ወራት ውስጥ ከሊድስ ጋር ተገናኝተዋል። ስለዚህም በውድድር ዘመኑ መጨረሻ ሰሜን ምስራቅን የመልቀቅ ዕድሉ አለው። አሁን ላይ ትራፎርድ በጉጉት ሲጠብቀው የነበረው ወደ ሴንት ጀምስ ፓርክ መሄድም ለጊዜው ነገሮች ባሉበት ሊቆሙ ይችላሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ጣሊያናዊውን አጥቂ እየፈለገው እንደሆነ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትዶች የፊዮረንቲናውን አጥቂ ሞይስኪንን በክረምቱ የዝውውር መስኮት ኢላማቸው ውስጥ እንደጨመሩት ተዘግቧል። የጣሊያናዊው ኢንተርናሽናል በዚህ ሲዝን በሴሪኤ ምርጥ ብቃቱን ያገኘ ይመስላል። ስለሆነም ተጫዋቹ በድጋሚ ወደ ፕሪምየር ሊጉ የሚመለስበት እድል እየሰፋ ነው። ሞይስኪን ከዚህ ቀደም በፕሪምየር ሊግ ውስጥ ተጫውተዋል። ተጫዋቹ በጣሊያን እግር ኳስ ትልቅ ተስፋ ተደርጎበት ነበር። በዚህ ሲዘን 24 ግቦችን በማስቆጠርና ሶስት አሲስቶችን በማድረግም ጥሩ ዓመትን እያሳለፈ ነው። ተጫዋቹ ከብዙ ክለቦች ቆይታ በኋላም በፊዮረንቲና ራሱን እያገኘ ይመስላል። ፉት መርካቶ እንዳለው ከሆነ ዩናይትሮች ለቀጣዩ የውድድር ዓመት በፊት የፊት መስመራቸው ላይ አንዳንድ ጭማሪዎችን ማድረግ የሚፈልጉ ሲሆን ሞይስኪንም አሁን ላይ በማንቸስተር ዩናይትድ ፍላጎት ላይ ይገኛል። ይህንን የዩናይትድ ቡድን ወደ ጠረጴዛው አናት ላይ ለመመለስ የሚደረገው ጫናን መቋቋም ለየትኛውም ፈራሚ ቀላል አይሆንም። ማርከስ ራሽፎርድ ና አንቶኒ በውሰት ከወጡ በኋላ በጥሩ ሁኔታ ላይ ይገኛሉ። በክረምት ሩበና ሞዲም በእርግጠኝነት አይመልሳቸውም። ይህ በእንዲህ እንዳለ ሌሎች እንደ ራስመስ ወይላንድ ጆሽዋ ዘርክዚ ያሉ ተጫዋቾችም በኦልትራፎርድ ቦታ እያጡ ነው እና ሞስኪን በእርግጠኝነት ወደ ማንቸስተር ዩናይትድ መጥቶ የጎል ድርቁንም ሊያስወግድ ይችላል ተብሎ ነው የሚታሰበው። ይሁን እንጂ ኪን ከዩናይትድ ሊቀርብ የሚችለውን ማንኛውንም ጥያቄ ለመቀበል ከመቸኮል ይልቅ ሌሎች ጥያቄዎችን መስማትን ሊያስቀድም ይችላል። ተጫዋቹ አሁን ላይ ብዙ ፈላጊዎች አሉት። ዩናይትዶችም ብዙ የአጥቂ ዝውውር አማራጮች አሏቸው። የሞይስኪን ጉዳይ በቀጣይ የክረምት የተጫዋቾች የዝውውር መስኮትም ትኩረት ሊሰጠው የሚችል ዝውውር እንደሆነ ነው እየታመነ የሚገኘው። ጀርመናዊው ተከላካይ ከማንቸስተር በፊት የሚያስቀድማቸው ክለቦች አሉ። ማንቸስተር ዩናይትዶች የባየር ሌቨርኩዘኑን ተከላካይ ጆናታን ታህን ለማስፈረም ከሊቨርፑልና ከባርሴሎና ጋር ፉክክር ይገጥማቸዋል ተብሏል። እንደ ከቼንድ ኦፍሳይድ ዘገባ ከሆነ ሪያል ማድሪድ፣ ኤሲ ሚላን እና ኢንተር ሚላን የጀርመኑን ኢንተርናሽናል እየተከታተሉት ነው። ከእነዚህ ክለቦች ጋር ለስምምነት ቅርብ ባይሆንም፣ ጆናታን ታህ ከቡንደስሊጋው ክለብ ጋር እንደማይቀጥል የተረጋገጠም ይመስላል። የመሃል ሜዳ ተከላካዩ እንግዲህ አሁን ላይ ያለው ስምምነት በውድድር አመቱ መጨረሻ ላይ ሲያበቃም ነፃ ወኪል ይሆናል። የ29 አመቱ ተከላካይ በቅርቡ ወደ ማንቸስተር ዩናይትድ መዘዋወርንም በጣም የሚፈልግ ላይሆን ይችላል ተብሏል። ዩናይትዶች በሊጉ የደረጃ ሰንጠረዥ 15ኛ ደረጃ ላይ ተቀምጠዋል። ሆኖም ግን በዚህ ዓመት ዩሮፓ ሊግን ካሸነፉ በሚቀጥለው የውድድር ዘመን የቻምፒየንስ ሊግ እግር ኳስንም ሊያገኙ ይችላሉ። ሊቨርፑሎችና ባርሴሎና ፍላጎታቸው ከፍተኛ በመሆኑ ጆናታንታ ከእነዚህ ክለቦች አንደኛውን ለመቀላቀል የበለጠ ፍላጎትም ይኖረዋል ተብሎ ይጠበቃል ቀያዮቹ በዚህ አመት እንግዲህ በፕሪሚየር ሊግ አሸንፈዋል ብሉ ግራናዎቹም በላሊጋ ዋንጫን የሚወስዱ እንደሆነ ተረጋግጠዋል በአጠቃላይ ጆናታን ታ በዚህ ውድድር ዘመን 47 ጨዋታዎችን አድርጓል ለሌቨርኩዘን በዚህ አመትም አራት ግቦችን ከመረብ ጋር አሳርፈዋል በሌቨርኩዘን ቡንደስሊጋና ዴኤፍቢ ፖካልን ዋንጫ አሸንፈዋል ተጫዋቹ ወዴት እንደሚያመራ የመጨረሻ ውሳኔው ላይ ባይደርስም ወደ ማንቸስተር ዩናይትድ የማምራት እድሉ ግን ጠባብ እንደሆነ ተነግሯል ተጫዋቹ ወደሚመኘው ላሊጋ ሊመጣ ይችላል። ከባርሴሎና በተጨማሪ ሪያል ማድሪድም ተጫዋቹ ላይ ፍላጎት ማሳየቱም ጀርመናዊው ወደ ሰሜን ለማምራት ወደ ስፔን ለማምራት እንዲያስብም ያደርገዋል። ጆናታን ታህ በጀርመን የመቆየት እድሉ ጠባብ ይመስላል። ሙኒክ ከሳምንታት በፊት ራሱን ከዝውውሩ ማውጣቱም የሚታወስ ነው። ቸልሲዎች አማካያቸው ላይ ትልቅ ዋጋ ለጥፈዋል። ቸልሲዎች የሪያል ማድሪዱንና አትሌቲኮ ማድሪድ ፍላጎትን ለማስቀረት በኤንዞ ፈርናንዴዝ ላይ 200 ሚሊዮን ዩሮ ዋጋ ለጥፈዋል። አርጀንቲናዊው አማካይ በመጀመሪያው የውድድር ዓመት በኤንዞ ማሬስካ ቡድን ውስጥም ዋና ተጫዋች ሲሆን ይህም ሎስ ብላንኮቹ ትኩረት እንዲሰጡትም አድርጓል። ብሩኖ ፈርናንዴስ ኤንዞ ፈርናንዴዝ በአውሮፓ ውስጥ ከሚገኙ ተወዳጅ አማካዮች አንደኛው ነው። አርጀንቲናዊው አማካይ ራሱን በቼልሲ እና በብሔራዊ ቡድንም ቁልፍ ሰው አድርጎ አቋቁመዋል። የላሊጋው ግዙፍ ክለብ ሪያል ማድሪድ ባለፈው ክረምት ጡረታ የወጣውን የቶኔ ክሮሰን ተተኪ ማድረግም እንደሚፈልጉ ነው ዘገባዎች እያሰፈሩም የሚገኙት። የሉካ ሞድሪች ኮንትራትን በሚቀጥለው ወር የሚጠናቀቅ ሲሆን እስካሁን አዲሱ ላልቀረበለትም ሪያል ማድሪድ በዚህ ክረምትም የመሃል ሜዳ ፊልማው ላይ የሚያተኩር እንደሆነ ይጠበቃል። አርጀንቲናዊው እንደ ጥሩ አማራጭ ተለይቷል ተብሏል። ሎስ ብላንኮቹ ከዚህ ቀደም ተጫዋቹ ከቼልሲ ጋር ያለውን መጥፎ ሁኔታ ለመጠቀምም ተስፋ አድርገው ነበር። ይሁን እንጂ የኤንዞ ፈርናንዴስ ሁኔታ በቅርብ ወራት ውስጥ ተቀይሯል። አሁን ላይ ተጫዋቹ ወደ ኤንዞ ማሬስካ እቅድም መመለስ ችሏል የተባለው ሰማያዊዎቹ ለወደፊት ቡድኑን እየገነቡ ነው። የ24 አመቱ ወጣት የጀርመናዊው ቡድን ስብስብም አስፈላጊ አካል ነው። የለንደኑ ግዙፍ ክለብ ለተጫዋቹ በጥር 2023 ቤኔፊካ 121 ሚሊየን ዩሮም ከፍሏል። ቸልሲዎች በዚህ ዓመት የሚለቁ ከሆነ ከተጫዋቹ ከፍተኛ ክፍያን እንደሚፈልጉ ነው ግልጽ የሆነውም። ይሁን እንጂ ሪያል ማድሪድ ከጠየቁት ዋጋ ጋር የሚቀራረብ ዋጋን ግን ለማቅረብ ምንም አይነት ፍላጎት የላቸውም። ይንንም አስቀድመው አሳውቀዋል የላሊጋው ግዙፍ ክለብ ከኤንዞ ፈርናንዴዝ ውጪ አማራጮችን እያጤነ ሲሆን የክሪስታል ፓላሱን አደም ዋርተንን እንደ አማራጭ መለየቱም የተነገረው እንዲሁም ደግሞ ቼልሲና ሮያል ማድሪድን በዚህ ክረምት የሪቨር ፕሌቱን ተጫዋች ፍራንኮ ማስቶንቶንም ማስፈረም ይፈልጋሉ ሲል ነው 19 ሚኒት በጋዜጣ ዴሎ ስፖርት በኩል ዘገባውን ያሰፈረው ምንም እንኳን ማንቸስተር ሲቲ ና ፓሪስ ሳን ጀርሜን እየታዳጊው የመዳረሻ ድል ሆነው ቢቀርቡም ሌላኛው የእንግሊዝ ቡድን ማንቸስተር ዩናይትድ በውድድ ውድድሩ ላይ መሆናቸውን ነው ዘገባው እንዲሁ እየገለጸም የሚገኘው የቀድሞ የፈረንሳይ አማካይ ኢማኑኤል ፔቲት ኦስማን ደምቤሌ የ2025 የባሎን ዶር አሸናፊ ለመሆን ተመራጩ ነው ብሎ ያምናል። ኢማኑኤል ፔቲት በቶክ ስፖርት ላይ ባቀረበው መረጃ መሰረትም የባርሴሎና ኮከቦች ራፊኒሃና ላሚኒያማልን ዝቅ በማድረግ የፓሪስ ሳንጀርሜውን ደምቤሌን ደግፎታል። ኦዝማን ደምቤሌ በዚህ የውድድር አመት በድንቅ አቋም ላይ ይገኛል። ፈረንሳዊው በሁሉም ውድድሮች 45 ጨዋታዎችን አድርጎም 33 ጎሎችን ሲያስቆጥር 12 ለጎል የሆኑ ኳሶችንም አመቻችቶ ማቀበል የቻለ ሲሆን ከዚህ የውድድር ዘመን በፓሪስም በፍሬንች ሊግን አሸናፊ ሲሆን በቻምፒዮንስ ሊግም ቡድኑ ወደ ፍጻሜ በማድረስም ወሳኝ ሚናን ተጫውቷል። በዴምቤሌ ብቃት ምክንያት ኢማኑኤል ፔቲት ከሌሎች አሸናፊዎች ቀዳሚ እንዲሆንም አድርጎታል። ዴምቤሌ እስካሁን ድረስ ምርጥ የውድድር ዘመንን እያሳለፈም ይመስላል። ስሙም በውድድር ዘመኑ መጨረሻ በባሎንዶር እጩ ላይ የሚገኛል። በስታቲስቲክስ ረገድ በባርሴሎና ራፊኒያ በውድድር አመቱ 57 ጎሎችን በማስቆጠር ይመራል። ነገር ግን ፓሪስ ሰን ጀርሜን የቻምፒንስ ሊግ ዋንጫን ካነሳ ዴምቤሌ ሽልማቱን ለማሸነፍም ከፍተኛ እድል ይኖረዋል ተብሎ ነው የሚጠበቀው። እነ ቶክ ስፖርት ዘገባ ከሆነ የሊቨርፑል መሐመድ ሳላ፣ የባርሴሎናው ራፊኒያ ና ላሚን ያማል እንዲሁ ሮበርት ሌቫንዶስኪና ፔድሪም በ2025 የባሎንዶር ዋና እጩ ናቸው። ምንም እንኳን ራፊኒያ ና ያማል አስደናቂ የውድድር ዘመንን ያሳለፉ ቢሆንም በኢንተር ሚላን ግን ሽንፈት አስተናግደው ከቻምፒየንስ ሊግ ከግማሽ ፍጻሜው ውጪ መሆናቸው እንግዲህ ነገሩን ይቀነስባቸዋል። በአንጻሩ መሐመድ ሳላ በ28 ጎሎች በፕሪሚየር ሊጉ በማስቆጠር የወርቅ ጫማውን ለማሸነፍ ተቃርቧል። የሪያል ማድሪዱ ኤምባፔ እና ቪኒሲዮስም ገና ዋንጫ አላነሱም። ይህም ሽልማቱን ማን እንደሚወስደው ለመገመት ከባድ ያደርገዋል። ይህንን ሁሉ ግምት ውስጥ በማስገባት ዴምቤሌ ሽልማቱን ለማሸነፍ በጣም ተመራጩ እጩ ሆኖ ብቅ ብሏል። እስካሁን አምስት የፈረንሳይ እግር ኳስ ተጫዋቾች የባለንዶር አሸናፊ ሆነዋል። በዚህ ሽልማት በጣም ስኬታማው ፈረንሳዊ ኮከብ ከ1983 እስከ 1985 ባሉት ጊዜያት ለሶስት ተከታታይ ጊዜ ሽልማቱን ያሸነፈው ሚሼል ፕላቲኒ ነው። ላሚን ያማል ከሮናልዶ ና ከሜሲ ጋር አታነጻጽሮኝ ብለዋል። የቀደሞው የቸልሲ የክንፍ መስመር ተጫዋች የሆነው ፍሎረንት ማሉዳ ላሚን ያማል ከሊዮኔል ሜሲም ሆነ ከክሪስቲያኖ ሮናልዶ ጋር ያለውን ንጽጽር ውድቅ አድርጓል። እንደዚህ አይነት ንጽጽር ለአስራ ሰባት ዓመት ተጫዋች በጣም ገና ነው ብሎ የሚያምናል። ላሚን ያማል ምናልባትም የሁለቱን ድብልቅ ተሰጥቶ ይዞ ሊሆን ይችላል፣ ነገር ግን እሱን ማየት ይቻላል። ላሚን ያማል የራሱ ባህሪ አለው በእርግጥም እሱ ገና ወጣት ነው፣ ግን ልምድ ያለው ነው የሚመስለው። ክሪስቲያኖ ሮናልዶና ሊዮኔል ሜሲ በእሱ እድሜ እሱ የሚያደርገውን ነገር እንዳላደረጉ በጣም እርግጠኛ ነኝ ሲልም ነው የተናገረው አሁን የበለጠ ረጅም እድሜ በኳሱ ላይ እንደሚጠብቀው ግልጽ ነው። እንዴት እንደሚሻሻል ማየትም አለብን። ላሚን ያማል የሚፈልገውን ለማሳካት ግቦችን ካወጣናም ተሰጠውን ከፍ ማድረግ ከቻለ ሦስቱንም ተጫዋቾች ማወዳደር እንችላለን። እሱ በሚሰማው ነገር ደስተኛ መሆን የለበትም ምክንያቱም አሁን ላይ በራሱ እምቅ ችሎታ እንዳለው ይሰማዋል ራሱን ከሌሎች ተጫዋቾች ችሎታ ጋር የሚያመሳሰልበት እንግዲህ ደረጃ ከወጣ ከነዚያ ሁለቱ ተጫዋቾች ጋር ሊወዳደር ይችላል ብዬ አስባለሁ። ነገር ግን እንግዲህ ብዙ ዓመታት ከሱ ፊትም አሉ ማድረግ እንደሚችልም ማረጋገጥ ይቻላል። ስለሆነም ስራውን በአግባቡ ማከናወንና እድገቱንም ማፋጠን ይኖርበታል ብለን እናስባለን ብሏል። ላሚን ያማል ራሱን ሊዮኔል ሜሲ ጋር አያወዳደርም። ላሚን ያማል ራሱን ከሊዮኔል ሜሲ ጋር እያወዳደረ እንዳልሆነም ነው የሚናገረው። እሱ በራሱ ጨዋታ ላይ ትኩረት ለማድረግ እየሞከረ እንደሆነ መናገሩ ነው የሚታወሰው። ነይ ራሴን ከሜሲ ጋርም አላወዳደረም ምክንያቱም ራሴን ከማንም ጋር ስለማወዳደር እንግዲህ ኔ አላስብም ሲልም ጭምር ነው የተናገረው። ሊቨርፑል በመጪው የዝውር መስኮት ከኮስታስ ሲሚካስ ጋር ለመለየት እያሰቡ ነው ተብሏል። ኮስታ ሲሚካስ በዚህ ውድድር ዘመን ለቀያዮቹ 28 ጨዋታዎችን ያደረገ ቢሆንም ብዙዎቹን ግን ከተጠባባቂ ወንበር እየተነሳ ነበር መጫወት የቻለው። ሲሚካስ በፕሪሚየር ሊጉ 8 ጨዋታዎችን ቋሚ ሆኖ ጀምሮ ነበር። የመርሲሳይዱ ክለብ ቀዳሚ ምርጫ የግራ ተከላካይ ሆኖ የቆየው ሮበርትሰን ቀስ በቀስ ወደ ተጠባባቂ ወንበር እየተቃረበ ነው። ስኮትላንዳዊው ተከላካይ በመጋቢት ወር ሰላሳ አንደኛ አመቱ ዓመቱን ይዟል። ሮበርትሰን ብዙ ጊዜ በሌለበት ጨዋታ የእሱ ተጠባባቂ የሆነው ኮስታ ሲሚካስ ሲጫወትም ነበር። የቅርብ ጊዜ ሪፖርቶች እንደገለጹት ቀያዮቹ ለክረምት የዝውውር መስኮት እንቅስቃሴም እየተዘጋጁ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች ኮስታስ ሲሚካስን በዚህ ክረምት ለመሸጥ ተዘጋጅተዋል። ምክንያቱም የሮበርትሰን የረጅም ጊዜ ተተኪ ያደርገውም ስለሚመለከቱት ነው። ዘገባው አክሎም ቀያዮቹ በእድሜው የገፋውን ሮበርትሰንን ለመተካት አይናቸውን የቦርንመዙ የግራ መስመር ተከላካይ የሆነው ሚሎስ ኬርኬዝ ላይ አድርገባል ነው እየተባለ የሚገኘው። ኬርኬዝ ገና 21 አመቱ ነው። በዚህ ዓመትም ለቼሪዎቹ ልዩ ተጫዋች መሆኑን አሳይቷል። ከቦርን መስ ጋር ያለው ኮንትራትም በ2028 የሚያልቅ ሲሆን አሁን ያለው ደግሞ የገበያ ዋጋ 35 ሚሊዮን ዩሮ እንደሆነ ነው እየተገመተ የሚገኘው። ሊቨርፑሎች በክረምቱ የግራ መስመር ተከላካይ ማስፈረም ትልቁ ግባቸው ነው። ሮበርትሰን ከክረምት በኋላ ማቆየትም ይፈልጋሉ። ስለሆነም ግሪካዊው ተከላካይ በክረምቱ ከአንፊልድ መልቀቁ የተረጋገጠ ይመስላል። ሲሚካስ መውጣቱ እርግጥ ከሆነም ተጫዋቹን ለማስፈረምም በርካታ ክለቦች ዝግጁ ናቸው ተብሎ ነው እየታሰበም የሚገኘው። ቸልሲዎች ከተከላካያቸው ጋር ሊለያዩ ነው። ቸልሲዎች የመሃል ተከላካዩ ትሬቨር ቻሎባህን በክረምቱ ለመሸጥ እያሰቡ ነው። የ ሀያ አምስት ዓመቱ ተከላካይ ቸልሲን በድጋሚ በጥር ከመቀላቀሉ በፊት የውድድር ዘመኑን የመጀመሪያ አጋማሽም በውሰት በክሪስታል ፓላስ አሳልፏል። በዚህ የውድድር ዓመት 16 ጨዋታዎችን ለቸልሲ ማድረግ ችሏል። ትሬቨር ቻሎባህ ካለፈው ክረምት በኋላ የመጀመሪያ ቡድን ውስጥም ቋሚ ተጫዋች ለመሆን በቂ እድል አላገኘም። በዚያ ምክንያትም ነበር ባለፈው ክረምት ወደ ክሪስታል ፓላስ በውሰት ያመራው። እንደ ዴይሊ ሜል ዘገባ ከሆነ የ25 ዓመቱ የመሀል ተከላካይ በክረምቱ ለሽያጭ ቀርቧል። ተጫዋቹም ከስታንፈርድ ብሪጅ ለመውጣትም ዝግጁ እንደሆነ ነው የሚገለጸው። በአጠቃላይ ትሬቨር ቻሎባ በ2021-22 የውድድር ዘመን የመጀመሪያ ቡድን ሆኖ መጫወት ከጀመረበት ጊዜ አንስቶ 96 ጨዋታዎችን በሰማያዊዎቹ ቤት ማድረግ ችሏል። በነዚህ ጨዋታዎችም አምስት ግቦችንና ሁለት አሲስቶችን አድርጓል። ሆኖም ትሬቨር ቻሎባ ብዙ የውሰት ጊዜዎችን በማሳለፉ ተጫዋቹ በዚህ ክረምትም መልቀቁ ተጠቃሚ እንደሚያደርገው ነው ሚታ ነው። ቸልሲዎች ተጫዋቹን በውሰት የመልቀቅ ፍላጎት የለውም። ቸልሲዎች ከዝውውሩ ገንዘብ ለማግኘትም ይሞክራል። ትሬቨር ቻሎባህ በዓመቱ መጀመሪያ በውሰት ያሳለፈበትን ክሪስታል ፓላስን ጨምሮ በርካታ የሊጉ ክለቦች ትሬቨር ቻሎባህን ለማስፈረምም ትልቅ ፍላጎት እንዳላቸው ነው የሚነገረው። የ2017 የአውሮፓ አንደር 19 ሻምፒዮና ከእንግሊዝ ጋር ሁለት ዋንጫዎችን አሸንፏል። በ2021-22 ዩኤፋ ሱፐር ካፕንና 2022 ፊፋ ክለብ ወርልድ ካፕን በእድሜ ቡድን ውስጥ እግር ኳስንም የዩኤፋ ወጣቶች ሊግንና የእንግሊዝ ሊግንም ጭምር ማሸነፍ መቻሉ የሚታወስ ተጫዋች ነው። የማንቸስተር ዩናይትድ ኮኮብ ክለቡን እንደሚለቅ ይጠበቃል። ነገር ግን ተጫዋቹ ደስተኛ ነኝ ሲል ግን ይገልጻል። አሊሃንድሮ ጋርናቾ በማንቸስተር ዩናይትድ ቆይታው ላይም ቀጣይነት ያለው ግምት ቢኖርም ቁርጠኝነቱን ግን ያረጋግጣል። ወጣቱ የክንፍ ተጫዋች በሩበን አሞሪም ቡድን ውስጥም ቁልፍ ሰው ሆኗል። በተደጋጋሚ በቋሚ አስተላለፍ ውስጥም ይገኛል የጋርናቾ አስደናቂ ብቃቶች በብዙ ቡድኖች ሳይስተዋል አልቀረም። ሁለቱ ቼልሲ እና ናፖሊ በዚህ ክረምት የዝውውር መስኮቱ የሀያ ዓመቱን ተጫዋች አገልግሎት ለማግኘት ፍላጎት እንዳላቸው ነው የሚነገረው። ሆኖም ግን ዩናይትዶች ከአርጀንቲና ቢቢ ኢንተርናሽናል ጋር ለመለየት በትንሹ ስልሳ አምስት ሚሊዮን ፓውንድም ይፈልጋሉ። የብዙ ቡድኖች ፍላጎት ቢኖርም ጋርናቾ በኦልድ ትራፎርድ በእድገቱ ላይ የሚያተኩራል። የክንፍ ተጫዋቹ በሩበን አሞሪም ስር በሚጫወተው ሚና መደሰቱን ገልጿል። እናም የክለቡ አላማ የወደፊት ለመራመድም የበኩሉን አስተዋጽኦ ለማድረግም ጓጉቷል ነው የተባለው። አሊሃንድሮ ጋርናቾ ሲናገር በኦልትራፎርድ ደስተኛ ነኝ። በእርግጥም እንደ እግር ኳስ ተጫዋችም ስለ ወደፊት የሚናገሩ ወሬዎችን ተሰማለን ነገር ግን እስከ 2028 ድረስ በዚህ ውላለኝ እዚህ ደስተኛ ነኝ። በቡርን ውስጥም ለመቆየት ሁላችንም እዚህ ጠንክረን መስራት እንዳለብን እናውቃለን። እኔም በየቀኑ ጥሩ ልምምዶችን ማድረጌን እየቀጠልኩኝ ነው ሲል ይናገራል። ወጣቱ የክንፍ መስመር ተጫዋች ሩበን አሞሪም ወደ ክለቡ ሲደርስ አስቸጋሪ ሆኖ አግኝቶት እንደነበር ተነግሯል። አሁን ላይ ግን ራሱን በማሳየትና በፖርቱጋላዊ አሰልጣኝ ስርም አጨዋወቱን ማሻሻል እንደቻለም ነው የሚናገረው። በዚህ ውድድር ዘመን አጋማሽ አሰልጣኝና የአሰልጣኝ ቡድን በመቀየራቸው ለተጫዋቾች ቀላል አይደለም ብዬ አስባለሁ። አዲስ አሰልጣኝ ሲመጣም አጨዋወቱን ስለሚቀይር ለሁሉም ሰው አስቸጋሪ ነው። ነገር ግን የአሰልጣኙ ህጎች ብቻ መከተል አለብን እናም ደግሞ በየቀኑም ቢሆን ለመሻሻል እየሞከርኩኝ ነው ብሏል። እኔ ትንሽ ከባድ ነው ብዬ አስባለው፣ ነገር ግን አስተሳሰቡ ጥሩ ነው። የመጀመሪያዎቹ ሁለት ወራት ህዳርና ታህሳስ በጣም ከባድ ነበሩ፣ ሆኖም ግን በሂደት እየተሻሻለን እንገኛለን ሲልም ጭምር ነው እንዲሁ እየተናገረም የሚገኘው። በዚህ ክረምት በዩናይትድ ብዙ ለውጦች ሊደረጉ ይችላሉ። እናም ክለቡ ጋርናቾን ለመሸጥም ያሰበ እንደሆነ መታየት ይኖርበታል። ተጫዋቹ በኦልትራፎርድ ደስተኛ እንደሆነ እና ህይወቱንም እዚህ ለመቀጠል እንደሚያስብም ነው ግልጽ ያደረገው ነገር ግን የዩናይትድ ለዝውውር ንግዳቸው ገንዘብ ለማሰባሰብ ግን የእሱን ሽያጭ ሊጠቀሙበት እንደሚችል ግን እየተገለጸም ይገኛል። ሊድስ ዩናይትድ የክረምቱ የዝውውር መስኮች ሲከፈት የሊጉን ግብ አስቆጣሪ ማስፈረም ይፈልጋሉ። ሊድስ ዩናይትዶች የኤቨርተኑን አጥቂ ቤቶን በውድድር ዓመቱ መጨረሻ ማስፈረም ይፈልጋሉ ተብሏል። ስካይ ስፖርት እንደዘገበው ሊድስ ዩናይትዶች አሁን ላይ የኤቨርተኑን አጥቂ ለማስፈረም አስገራሚ እቅድ እያወጡ ነው። ሊድስ በመጪው የዝውውር መስኮት 100 ሚሊየን ፓውንድ የዝውውር በጀትም አላቸው። በዚህ ክረምት የኤቨርተኑን አጥቂ ቤቶን ማስፈረም መቻላቸው ወደፊት የሚታይ ይሆናል። ኤቨርተን ተጫዋቹን ከሁለት ዓመታት በፊት በ20 ሚሊየን ፓውንድ ያስፈረመው ሲሆን ኮንትራቱ ሊጠናቀቅም ሁለት ዓመታት ቀርቶታል። ቶፊዎቹ በክረምቱ እንዲሸጡትም ምንም አይነት ጫና አይደረግባቸውም። ስለሆነም ከዝውውሩ ከፍተኛ ክፍያ ሊጠይቁ እንደሚችሉ ነው የሚነገረው። ቤቶ በኤቨርተን ባሳየው ብቃትም አስደንቋል። ለሊድስም ጥራት ያለው ግዢ ሊሆን እንደሚችል ምንም ጥርጥር የለውም። ተጫዋቹ በሊጉ በዚህ ሲዝን 11 ጎሎችን አስቆጥሯል። አዲስ ወደ ሊጉ ያደገው ቡርንም በዚህ ክረምት ጥራት ያለው ስብስብን መጨመር በጣም ነው የሚፈልገው። የፕሪሚየር ሊጉ ቋሚ ተጫዋቾችን እንግዲህ በማምጣትም ራሳቸውን በሊጉ በማቆየትም ይፈልጋሉ። ሊድስ በቡድናቸው ውስጥም የበለጠ ጥራትና ጥልቀት ያስፈልጋቸዋል። እናም ቤቶ እጅግ በጣም ጥሩ ግዢ የመሆን እድሉ ሰፊ ነው። ተጫዋቹ በፕሪሚየር ሊግ ውስጥም አስተማማኝ ብቃትን አሳይቷል። እናም ሊድስን ወደፊት እንዲሄድም ሊረዳው ይችላል። ሊድስ ዩናይትድ ተጫዋቹን እንዲቀላቀል ማሳመን ይችል እንደሆነ የሚጠበቅ ነው። የሊድስ ዩናይትድ ጥያቄ ለተጫዋቹ አስደሳች አጋጣሚም ሊሆን ይችላል። ሊድስ በእንግሊዝ ውስጥ ካሉ ትልልቅ ክለቦች አንዱ ነው እናም ደግሞ የኤቨርተን አጥቂም የአብዮታቸው አካልም መሆን ይፈልጋል የተባለው። ነገር ግን ኤቨርተን በቀጣይ የውድድር ዘመን ከዶሚኒክ ካልቨር ልዊን ጋር ይለያያል። በአንድ የውድድር መስኮት ደግሞ ሁለት አጥቂዎችን ማጣት ግን አይፈልግም ሌድስ ስምምነቱን ለመጨረስና የፕሪሚየር ሊጉን ቡድን ተጫዋቹን እንዲሸጥም ለማሳመንም ትልቅ ክፍያን ለመክፈልም ሊኖርባቸው እንደሚችል ጭምር ነው አሁን ላይ እየተገለጸ እንደሚገኝ። መረጃዎቹ የሚያሳዩት ትሬንት አሌግዛንደር አርኖልድ ማንቸስተር ሲቲ ወደ ሪያል ማድሪድ እንዳይቀላቀልም ላቀረበው ጥያቄ ምላሽ መስጠቱን ነው የስፔኑ ዘገባ ያረጋግጠው። አሌግዛንደር አርኖልድ በውድድር ዓመቱ መጨረሻ ሊቨርፑልን እንግዲህ ሊለቅ የተወሰነ እንደሆነ ይታወቃል። የአደባባይ ሚስጥር ሆኖ ነበር እና በዚህ ሳምንት አካባቢ ደግሞ የቀይ መስመር ተከላካዩ በክለቡ ድረገጽ ላይ ይፋ ባደረገበት ወቅትም ይፋ ተደርጓል። የቀይ መስመር ተከላካዩ ከልጅነት ቡድኑ ጋር ለመለየትም ቀላል ውሳኔ እንዳልሆነ አምኖ እንደ ተጫዋች ግን እንደ ሰውም አዲስ ፈተናን እንደሚፈልግ ነው የተናገረው። አሌክዛንደር አርኖልድ በቀጣይ የት እንደሚሄድ ይፋ አድርጓል። እንደ ዳቪድ ኦርንስቲን እና ፋብሪትሲዮ ሮማኖ ያሉ ጋዜጠኞችም ከሪያል ማድሪድ ጋር ለመፈራረም እንግዲህ ከስምምነት መድረሱንም እንዲሁ ገልጸው ነበር። የስፔኑ ዘገባ ማንቸስተር ሲቲ አሁንም አሌክዛንደር አርኖልድን በማድሪድ ላይ ለውጥ እንዲያደርግን ማሳመን እንደሚችሉ ግን ይናገር እንደነበር ነው ዘገባዎች ያሰፈሩት። እንደ ዲፌንሳ ሴንትራል ዘገባ ማንቸስተር ሲቲ አሌግዛንደር አርኖልድን ከጥቂት ሳምንታት በፊት ለማስፈረም ሞክሯል። ማድሪድ ቅርብ የሆነው የስፔን የዜና ምንጭ እንደገለጸው ሲቲ ያለፈው ክረምት ከሎስ ብላንኮቹ የበለጠ የገንዘብ እስከ መስጠትም ድረስ ደርሰው እንደነበር ነው እየተገለጸም የሚገኘው ነገር ግን አሌክዛንደር አርኖልድ ውድቅ አድርጎባቸዋል። የሊቨርፑል የቀይ መስመር ተከላካይ ወደ ማድሪድ ለመዘዋወር ባደረገው ውሳኔ ላይ ጸንቷል። እንግሊዛዊው ኢንተርናሽናል ምንም እንኳን በጠረጴዛው ላይ በጣም ጠቃሚ ዋጋ አቅርበውለት የነበረ ቢሆንም ለማንቸስተር ሲቲ ግን ለመፈረም አስቦ እንደማያውቅም ጭምር ነው የተናገረው ዲፌንሳ ሴንትራል እንደዘገበው ማድሪድ የላሊጋው የውድድር ዘመን እንዳለቀ አሌክዛንደር አርኖልድን ማስፈረሙን በይፋ ያሳውቃል። አሌክዛንደር አርኖልድን በመጨረሻ በክረምት ወደ ማድሪድ እንደሚሄድም በሰፊው ቢታመንም ሎስ ብላንኮቹ ሊቨርፑልን ቀድመው እንዲለቁትም ይፈልጋሉ የሚያ ስቴቶች እየቀረቡ ነው። የስፔኑ ሃያል ቡድን በሰኔ ወር በሚጀምረው የፊፋ የክለቦች የዓለም ዋንጫ ላይ የሚጫወት ሲሆን እንግሊዛዊው የቡድናቸው አካልም እንዲሆን ይፈልጋሉ። የማድሪድ ችግር አሌግዛንደር አርኖልድን ከሊቨርፑል ጋር ያለውን ውል እስከ ሰኔ 30 ድረስ መቆየቱ ነው። ይህም ማለት ሎስ ብላንኮቹ ለቀይ መስመር ተከላካዩ ክፍያ ለሊቨርፑል መክፈል ይኖርባቸዋል ተብሎ ነው የሚጠበቀው። የአርሰናል የቀድሞ ተጫዋች ኢያን ራይት አርሰናሎች ባለፈው ክረምት ለተከላካዩ ሪካርዶ ካላፊዮሪ 45 ሚሊዮን ዩሮ ከማውጣት ይልቅ አጥቂ ለማግኘት መሄድ ነበረባቸው ብሎ ያምናል። ኢያን ራይት በተጨማሪ የማይልስ ልዊስ ስኬሊ በግራ መስመር እድገትን በማፋጠን አርሰናል ወደ ጣሊያናዊው ዝውውር እንዳይሄድም ማድረግ ይገባቸው ነበር ሲል የተናገረው በዩኤፋ ቻምፒየንስ ሊግም አርሰናል ከፓሪስ ሰን ጀርሜን ጋር ባደረገው እንግዲህ ጨዋታ ላይ እንግዲህ አስቴቱን አካፍሏል። ካላፊዮሪ ከቦሎኛ አግኝተናል፣ እሱ በጣሊያን እያለ በጉዳት ምክንያት ብዙ ችግሮችንም አጋጥመውታል። አርቴታ ለራሱ ካሰበ ቅድሚያ የሚሰጠው ነገር ምንድነው? ሁሌም እንደምለው ያለፈው ክረምት የዝውውር መስኮተም ከካላፊዮሪ በላይ አጥቂ ለማግኘት መሞከር ነበረባቸው ነው ያለው። በተለይም ሉዊስ ስኬሊ በእንደዚህ አይነት የካላፊዮሪ ሚና ውስጥም ብቅ እንዳለ ከተረዱ ካላፊዮሪን ማምጣት የለባቸውም ነበር። ቡድኑ በአጥቂ ቦታ ላይ ላለፉት ዓመታት ሲቸግር አይተናል። ነገር ግን ፊርማዎቹ በአብዛኞቹ ኋላና መሃል ላይ ቡድኑን ባለፉት ጊዜያት ዋጋ ያስከፍለው በአጥቂ መስመር ላይ በቀጣይ ክረምት ይህንን ስህተት እንደማይደግሙትም አምናለው፣ ሲልም ጭምር ነው እንዲሁ የተናገረው። አርሰናሎች በካይ ሀቨርትስ ና በጋብርኤል ሄሱስ ላይ የረጅም ጊዜ ጉዳትም በመድረሱ ዓለም አቀፍ ደረጃውን የጠበቀ አጥቂ ባለመኖሩ እጅጉን በሜዳ ላይ ተጎድተዋል። በአርሰናል ግብ አስቆጣሪ ተጫዋቾች ባለመኖራቸው በግማሽ ፍጻሜ ጨዋታ ጎድቷቸዋል። በሁለተኛው የፓሪስ ሰን ዠርሜኑ ጨዋታም አርሰናል 19 የጎል ሙከራዎችን ቢፈጥሩም አንዱንም አንዱን ብቻ ነው ወደ ጎልነት የቀየሩት። በሌላ በኩል ማይልስ ልዊስ ስኬሊ ከወጣት ቡድን አድጎም በግራ መስመር ተከላካይነት 39 ጨዋታዎችን ያደረገ ሲሆን ባለፈው ክረምት ከፍተኛ ገንዘብ የወጣበትና ብዙውን ወራት ደግሞ በጉዳት የሚታገለው ካላ ፊዮሪ በውድድር መቶ 27 ጨዋታዎችን ብቻ አድርጓል። ስለሆነም የካላ ፊዮሪ ዝውውር አሁን ላይ እንግዲህ ስህተት ተብሎ እየታሰበ እንደሚገኝ ነው መረጃዎቹ እያሳዩ እንደሚገኙ ዘገባዎቹ የጠቆሙት። ማንቸስተር ዩናይትድ የተጫዋቹን ቅይር ሊቀበል ይችላል። ዩቬንቱስ አማካይውን ዳግላስ ሉዊስን ለማንቸስተር ዩናይትድ በመስጠት የፊት አጥቂውን ራስመስ ሆይለንድን የመቀየር ውል ሊያቀርብ ይችላል ሲል ቱቶ ስፖርት ዘግቧል። የሴሪኤው ግዙፍ ክለብ ከክረምት የዝውውር መስኮት በፊት ዝቅተኛ ብቃት ላለው ዴንማርካዊ ፍላጎት እያሳዩ ሲሆን፣ ሆይለንድ ወደ አሊያንስ ስቴዲየም የሚጓጓዝበት መንገዶችንም እየፈለጉ ነው። የፋይናንስ እጥረት ያለበት ዩቬንቱስ ልዊስን ወደ ፕሪምየር ሊግ እንዲመለስና ሆይለንድን ወደ ጣሊያን ለመመለስም ይፈልጋሉ። ሆይለንድ በ2023ና ኢንተርን ከመቀላቀሉ በፊት ከአታላንታ ጋር 12 ወራትን አሳልፏል። ዩቬንቱስ የ22 ዓመቱን አጥቂም ይፈልጋሉ። ልዊስ በዚህ ክረምት አዲስ አማካይ ሲፈልጉ የሚችሉትን የኦልትራፎርድ አለቆችን ሊፈልግ ይችላል። አሁን ላይ ግን ዳግላስ ሉዊዝና የሆይላንድ ቄይረም ለመሞከር ትልቅ እድል እየመጣ ነው። እንደ ቱቶ ስፖርት ዘገባ ከሆነ ከመጪው የክረምት የተጫዋቾች የዝውውር ገበያ በፊትም ራስመስ ሆይላንድ ቢያንስ በሁለት የጣሊያን ክለቦች ኢላማ እየተደረገበት ሲሆን ዩቬንቱስና ናፖሊ ሁለቱም እንግዲህ ፍላጎት አሳይተዋል። ዴንማርካዊ አጥቂ በዚህ የውድድር ዘመን መጀመሪያ ላይ በሴሪኤው ቡድን መቀየር ጉዳይ ላይ ስሙ ተያይዟል። ዩናይትድ ተጫዋቹን ለመልቀቅም ክፍት እንደሆነ ይታመናል። ልዊስ በበኩሉ ደግሞ ባለፈው ክረምት ከአስተን ቪላ ዩቬንቱስን ከተቀላቀለ በኋላ በዩቬንቱስ ቋሚ ተጫዋች ለመሆን ታግሏል። በዚህ ሲዝንም እስካሁን ስምንት መቶ አስራ ሁለት ደቂቃዎችን ብቻ ነው መጫወት የቻለው። ብራዚላዊው አማካይ በሴሪ ኤ ጅማሮን ያደረገ ሶስት ጨዋታዎችን ብቻ ሲሆን ለመጨረሻ ጊዜም በጥር ዩቬንቱስ ከከተማ ተቀናቃኙ ቶሪኖ ጋር ሲጫወት ልዊስ ቋሚ ሆኖ መጫወት የቻለው። ልዊስ ባለፈው ክረምት ከዩቬንቱስ ጋር የአምስት ዓመታት ኮንትራት ፈርሟል። በጥር የዝውውር መስኮትም በማንቸስተር ዩናይትድ ኢላማ ላይ እንደነበር የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን አነሳን። በቀጣይ ፕሮግራሞቻችንም ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው፣ መልካም ቀን እንዲሆንላችሁ ነው የምመኘው።